ሰላም ሰላም ጓደኞቼ እንዴት አደራችሁ እንዴት አረፈዳችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬም በአዲስ ነገር መጥቻለሁ ላይክ እያረጋችሁ ጀምሩ ብዙ ጊዜ ኮመንትም ላይ አለው ከተለያየ አረብ ሀገር ከጆርዳንም እንደዚህ ብዙ ልጆች ከዱባይም ሊሆን ይችላል ከሳውዲም ወደ ኩዌት መሄድ የምትፈልጉ በቅርቡ የሆነ ኮመንት ራሱ ከትላንትና ከትላንት ወዳ ያየው ነበርና ወደ ዱባይ ሊሄድ ነው ስለ ዱባይ ሰርች የነበረ የሆነ ቪዲዮ ማለት ነው። እኔ ከስንት ቀን በኋላ ወደ ዱባይ ሄዳለሁ ምናምን ስትል ነበረ የሆነች እህቴ ማለት ነው። በጣም የገረመኝ ሰሞኑን አይታቸዋል የሆነ ዲጂታል መኪና መጥተዋልና መኪና ነው ግን ከላይ ካሜራ ነው ያለውና በጣም ነው የገረመኝ። በጣም በብዙ ኪሎ ሜትር አይዲ የሌለውን ሰው አይዲ ኤክስፓየርድ የሆነውን የሌለውን ሰው እያንዳንዱን ነገር ነው አሉ የሚያጣራው። እና በጣም እያንትን እያሉ ነው። እና በጣም ከባድ ነው፣ ጥንቃቄ አድርጎ። በጣም ነው የገረመኝ። በጣም የሚገርም ቴክኖሎጂ ነው። እና በቃ በንትን ነው ከሩቅ በጣም ከሩቅ ኪሎ ሜትር ማለት ነው። ካርድ ቃማማላችሁ ከሌላችሁ ኤክስፓየርድ ሆኖም ከሆነ ምናምን እዛ ሆኖ ነው አሉ የሚያየውና ዲጂታል ነው በጣም እይ እንትን እያሉ ነው። በጣም ጥብቅ እያደረጉ ነው። እና ወደዛ የምትሄዱ እህቶቼ ጥንቃቄ አድርጉ። ትደርሳላችሁ የእውነት እዚህ ደክማችሁ ከድካም ወደ ድካም ምን አለበት አንድ ወር እንኳን አገራችሁ ሄዳችሁ፣ ያው ፕሮሰሱ ምናምን ስለሚቆይባችሁ ነው ይመስለኛል። እና ፈልጋችሁ አይመስለኝም ማረፍ የማይፈልግ ሰው የለም። ግን በቃ ሞልቶ ለማይሞላ አገራችሁ ሄዳችሁ ትንሽ አርፋችሁ በሕጋዊ መንገድ ሄዱ። እና ኩዌት ደግሞ በጣም ጥብቅ ሀገር ነች። እና እንደዚ እንደ ሌላ አረብ ሀገር አይደለም። ብዙ ጊዜ ሰምተን አናውቅም ስለ ኩዌት ሰው ሞተ ምናምን ሲባል አንሰማም። ና እንም እንዶም በቅርቡ ነው እና የሆነ አሰሪ አረብ በኩዌት ማለት ነው፣ ፊልጲን ነች ደብድቦ ነው፣ ደበደባት አሉ። ከዛ ወደ አስራ ምናምን ዓመት ነው አሉ የተፈረደበት ማለት ነው አረቡ ላይ እንግዲህ አስቡ። እና ህጉን አክብራችሁ ከሰራችሁ በጣም መፍታችሁ ተከብሮ ነው የምትኖረው እና የምትኖሩት ኩዌት ውስጥ ማለት ነው። ህጋቸው በጣም ጥብቅ፣ ለሰራተኛም ህጋቸው በጣም ደስ የሚል ሀገር ነው። ህጋቸውን አክብራችሁ ከሰራችሁ ማለት ነው። እኛ መቼም የእኛ ህግ የእኛ መፍት ነው እንጂ የሚጣሰው እኛ ምንም ጥፋት አናጠፋም። ያው በጣም አሪፍ ሀገር ነች፣ ለሰራተኛ መፍት የቆመች ነው። እና ብዙ ልጆች ወደ ኩዌት የምትሄዱ እየተመለሱ ነው የሆነች ልጅ ያው እዛ ኩዌት ትታቁታላችሁ፣ አሚና ነው ማን ነው የሚባለው ስሟ ማለት ነው። እንትን ቢሮ ውስጥ ነው የሚሰራው። የተለያየ ሰው ከኢትዮጵያ ያስመጣሉ በህጋዊ መንገድ ማለት ነው። ከአረብ ሀገር ከተለያየ አረብ ሀገር፣ ዱባይ ሳውዲም ጆርዳንም ሊሆን ይችላል። ወደ ኩዌት የምትሄዱ ልጆች እንዳትሄዱ እየተመለሱ ነው ያሉት እና እዛም ሄዳችሁ ከምትንከራተቱ ህጋዊ መንገድ ምንም አይነት አምስት ሳንት ሳታወጡ? ደግሞ የሚገርመው ነገር በጣም እንትኑ ራሱ ፈጣን ነው አሉ። ቪዛውም ራሱ አይቆይም። በጣም በየቀኑ እያየው ነው እና በጣም ብዙ ሰው እየገባ ነው እና በተለይ ልምድ ካላችሁ ልምድ እንኳን ከሌላችሁ ትንሽ የእንግሊዝኛ የምትሞክሩ ከሆነ ያሉ፣ በጣም ማለት ፈጣን ነው ቪዛቸው። በጣም ብዙ ልጆች በየቀኑ በዛ ብባል አስራ አምስት ቀን ነው አሉ እና አይቆይም እንትኑ ማለት ነው። ስለዛ ምንም አይነት ገንዘብም ሳታወጡ በህጋዊ መንገድ ሂዱ፣ እህቶቼ ከአረብ ሀገር ወደዛ የምትሄዱ አቁሙ። እናንተ ማለት ደላላው እናንተን ሊሸውዳችሁ ይችላል። አረ ሰውዬ እየሄደ ነው ምናምን ብሎ በአፉ ልትሸወዱ ትችላላችሁ። ግን እዛ ሄዳችሁ ከምትንከራተቱ አገራችሁ ገብታችሁ ትንሽ አርፋችሁ በህጋዊ መንገድ ያው በህጋዊ መንገድ መታችሁ አስቸጋሪ ነው እህቶቼ። አይደለም በህግ ወጥ መንገድ ሄደንና፣ እባካችሁን ጥንቃቄ አድርጉ። ብዙ ልጆች እየተመለሱ ነው እያለች ልጅቷ ስታወራ ነበረ። ከአረብ ሀገር ወደዚህ እንዳትመጡ እየተመለሱ ነው ያለው። እና የሆነች ልጅ እንደውም ባለፈው ቪዲዮ ሰርቻለሁ። ወደ ኩዌት ቪዛ መቶላት ተመቶላት ሄዳ እንግዲህ አብዳ ማለት ነው። በጣም ነው የምታሳዝነው ና ኩዌት ስትደርስ ያው አሻራ አለብሽ ተብላ ወደውኑ ነው ወደ መጣችበት እንድትመለስ የተደረገውና በጣም ሕጋችሁ በጣም ጥብቅ ነውና እህቶቼ ጥንቃቄ አድርጉ። ምን ካንዱ ወደ አንዱ እንዲሁ መባከን እኮ ነው። የእውነት ነው የምላችሁና እዚ ደክማችሁ አይምሯችሁ እዚ ግለው ማለት ነው። ቢያንስ አንድ ወርም አስራ አምስት ቀንም ቢሆን ሀገራችሁ ሄዳችሁ አርፋችሁ ከዛ በኋላ ደግሞ በህጋዊ መንገድ ብትሄዱ ብዬ ነው የሚመክራችሁ። እህቶቼ ጥንቃቄ አድርጉ፣ ምንም ከቦታው አያልፍምና ራሳችሁን ጠብቁ። ህጋዊ የሆናችሁ ሂዱ። እዛ መሄዳችሁ ከምትንከራተቱ፣ ምን ያጋጥመኝ ይሁን ብላችሁ ከምትሳቀቁ፣ አገራችሁ ገብታችሁ በህጋዊ መንገድ ብትሄዱ ነው የሚሻለው ብዬ ነው የሚመክራችሁ እና አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ ለጓደኞቻችሁ። ብዙ ጊዜ ያው ከዚህ ከጆርዳን ወደ ዱባይ የምትሄዱ ልጆችም አላችሁ፣ የሄዳችሁም አላችሁ። ግን አሁን ላይ በጣም ጥንቃቄ አድርጉ። በጣም የዚህ የመኪናው ነገር በጣም ነው ያመጡት ቴክኖሎጂ ማለት ነው። በጣም እየገረመኝ ነበረና ህገወጥ መሆናችሁ ደግሞ የምትሰሩ ጥንቃቄ አድርጉ እንዳትያዙ ማለት ነው። በተረፈ ደግሞ ፈጣሪ ጠብቃችሁ ሁላችሁም በያላችሁበት ፈጣሪ ጠብቃችሁ፣ ያው ህጋዊ መሆናችሁ ህገወጥ ፈጣሪ ጠብቀን ነው እንጂ በጣም አስቸጋሪ ነው። አረብ ሀገር ላይ ስትኖሩ ጥሩም ሰውም ሊኖር ይችላል መጥፎ በጣም የተረገሙ ሰዎችም ስላሉ ማለት ነው። ከእንደዚህ አይነት ሰዎች ፈጣሪ ይጠብቀን። ትላንትና የሆነች ልጅ ቪዲዮ ሰርቼ ነበረ ስለ ጆርዳን አንድ እህቴ ያው ቲኬት ተቆርጦላት ከዛ በኋላ አልሄድም ምናምን ብላ እንደቀረችና ብዙ እንግልት እየደረሰባት እንደሆነ ማለት ነው። አንዷ ልጅም ደግሞ በኮመንት ጽፋልኝ እየደብድቦኝ ከሞት ተረፍኩኝ ስትል ነበርና እንግዲህ አስቡት ሰው ልጅ እንደ እንስሳ ብቻ ያሳዝናል ህግ አለ በሚባልበት ሀገር ውስጥ እንደዚህ ነው እንግዲህ እህቶቻችን እየተደበደቡ በቃ ከገደሉም እኮ ማንም ማንም አይጠይቁም ለዛ እኮ ነው እንደዚህ የሚጫወቱብንና እንዴት ነው እንስሳ አይደለችም የሰው ልጅ ናት እንዴት ነው የሚደበድቧት እንግዲህ ተደብድቤ ከሞት ነው አክም ቤት ሄጄ ከሞት ተረፍኩኝ አስጠፉኝ ምናምን እያለች ኮመንቷን ብዙ ልጆች ከስር ገብታችሁ ብዙ ብዙ ልጆች ስታጽናኗት ነበረና፣ በጣም ያሳዝናል። እኔም ስልክ ቁጥሩ አስቀምጪላት ነበረ። ያው አይተሽ ከሆነ አመሰግናለሁ ብለሽ መልሰሽልኛል። መቼም ይሻላል ከመሞት ማለት ነው፣ ካለሽበት ነገር አይበልጥም። ከፈለግሽ ስራ ትገቢ ያለሽ ልጆች አሉ ያስገቡሻል፣ ማለት ነው እህቴ። ይሄ በጣም ቀይ መስመር ነው። እስከምትሞቱ ድረስ እንግዲህ መደብደብ ማለት ወደ ፖሊስ ቢያንስ ወደ ፖሊስ መሄድ ነው ያለባችሁ። ቢያንስ ያለባችሁ ቁስል ማለት ነው ለእነሱ ማስረጃ ነው የሚሆነው እና ኢንፎርሜሽን ነው የሚሆነው። ተደብድባችሁም ከነሱ ቤት ምን እስክ ማለት ምን ለመሆን ነው እዛ ድረስ ሞታችሁ ሬሳችሁ እስኪወጣ ድረስ ነው ምንም አንድ ልጅ ከተደበደበ አንድ ሰው እስኪ ጎዳ ድረስ ከተደበደበ በቃ ይህ ቀይ መስመር ነው እና ብቻ ያሳዝናል። ዜጎቻችን እንደዚህ እየተደበደቡ ሚኖሩ አሉ። ፈጣሪ ጠብቀሽ ነው የምለው እህቴ። እንደዚህ በከባድ ደረጃ ስትደበደቡ እህቶቼ አምልጡ። ወዳችሁን ለፖሊስ እጃችሁ ለፖሊስ አመልክቱ። ቢያንስ የሆነ ቁሱል እጃችሁ ላይ የተደበደባችሁበት ነገር ቢያንስ ማለት ነው መረጃ ነው የሚሆነውና እየተደበደባችሁ እስኪ እንዲህ ብቻ ከባድ ነው። እኔ ስንት አይነት የተረገመ አረብ እንዳለ እያያው ነው እና ፈጣሪ ጠብቃችሁ ከእንደዚህ አይነት ክፉ አሰሪ ማለት ነው። ብዙ ልጆች ደግሞ ከስር እኔ ችግር ካለ ያስገባሻሉ አሉ ስራ ምናምን እያላችሁ ብዙ አጽናናችሁ አላችሁ። እግዚአብሔር ይስጣችሁ። ካለሽበት ነገር አይበልጥም መውጣት ካሰብሽ አሉ ምንም አይነት የሚያስፈራሽ ነገር የለም። ምንም ከዚህ በላይ ምንም የሚያስፈራሽ ነገር የለም። ሕይወትሽ ማትረፍ ነው ያለብሽ እና ሰውን በጣም እስከ ሞት ድረስ የሚያደርስ መደብደብ ከደረሰብሽ ከዚህ በላይ ምንም ልደርስብሽ አይችልም። እና ብቻ ራሳችሁን ጠብቁ እህቶች፣ አረቦች የሚደበድቧችሁ ከሆነ ጥላችሁ ውጡ እባካችሁ። ምንም ከዚህ በላይ ምንም የሚደርስባችሁ ነገር የለም። መደብደብ ማለት ቀይ መስመር ነው እና ብቻ ፈጣሪ ይጠብቃችሁ በያላችሁበት፣ እህቶቼ ከእንደዚህ አይነት ክፉ ሰዎች ፈጣሪ ይጠብቃችሁ። ሁላችሁም በያላችሁበት አለም ዳርቻ ፈጣሪ ይጠብቃችሁ። ወዳችኋለሁ። ቻው